ጉድ ጉድ ጉድ ጉድ ይኸው ሰውዬው ተገኝቷል። ሳይው ተመልሼ ነው ምን አሰላሙ አለይኩም ወራህመቱላ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናቸው? ሰላም ሰላም ብያለው። ውድ ሀገሬ ልጆች በያላችሁበት ሰላማቸው ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ይችን እህታችንን አይቶ እንግዲህ ያላለቀሰ ያላዘነ የለም። የእውነት ነው ምላችሁ፣ በጣም የምታሳዝን እግረኛው ሚዲያ ላይ እየገባችሁ አዳምጧት። ታሪኳ የእውነት በጣም ያሳዝናል። በቃ ልክ እንደኛው በመዳን ቤት በጣም ብዙ አመታት ከአስር አመት በላይ ሰርታ ያጠራቀመችውን የሰራችውን ቤት እንግዲህ ባለቤቷ ሸምጥጧት ሌላ ሚስት አገብቶ ዘንጦ የራሱን ህይወት አመቻችቶ እሱ እየኖረ ነው። ሰውየውም አስገባላችኋለሁ በቪዲዮ እንግዲህ የሚያውቁት ልጆች ይሄ ነው ብለው በጣም ብዙ ልጆች ኮመንት ላይ ራሱ ይሄ ራሱ ነው እንደውም ጎረቤት ነን እያሉ ቪዲዮ ላይ ኮመንት ሰጥተዋል። ና እኔ በጣም በጣም ያሳዘነች ቪዲዮን እስከ መጨረሻው አዳምጡት። ይህን ሳታደርጉ የኢትዮጵያ እንዳትሄዱ የጣፋንታ እንዳይገጥማቸው ራሷን ከስንት ነገር ምግብ ራሱ ራሷን ገድባ ማለት ምን ምንም ወጪ እንዳታወጣ ልብስ ምናምን አረቦቹ የሚሰጧትን ልብስ ነው የምትለብሰው። ጫማ እንደዛው ራሷን ኮንና ስለኖረች የእውነት ነው ምላችሁ። በቃ በዚህ ጋሳት እና ውጆች እባካችሁ ራሳችሁን አትኮንኑ። ይህን ያክል ነፍስያችሁን እንትን አትበሉ፣ አትኮንኑ። አት እንዴ ምን ነው የሆነ ምግብ መብላት ከፈለጋችሁ ብሉ። ከእናንተ ስትኖሩ እኮ ነው ገንዘባችሁን የምትበሉት። እንደዚህም ደግሞ ላትበሉትም ትችላላችሁ፣ ማንም ሊበላው ይችላል። እና እህቶች፣ የእውነት ነው የምላችሁ የሆነ ነገር ማድረግ ከፈለጋችሁ አድርጉ፣ ለነፍስያችሁ እንደውም ካሳካሱት። እንደዚህ በሰው ቤት ደፋ ቀና እያለን የምንፈልገውን ነገር ማድረግ አለብን፣ ለራሳችን መካስ አለብን ራሳችንን። ማንም መጥቶ ለእናንተ ሀዲያ ወይ ሰርፕራይዝ የሚያደርግ የለም፣ በተለይ እኛን ሰርፕራይዝ አድራጊ ነን እንጂ ሰርፕራይዝ ተደራጊ አይደለን። የእውነት ነው የሙላችሁ ና እባካችሁ ራሳችሁን በዚህ ልክ አታሰቃዩ አታሰቃዩ። መዳን ቤት አብዛኛውን ምግብ የላቸውም። እየገዛችሁ መብላት የሚያምራችሁን እየገዛችሁ መብላት አለባችሁ። ከራሳችሁ የተረፈ ነው እኮ ገንዘብ። በጣም ብዙ ልጆች አውቃለሁ እኔ ኢጃዛ ቤት እንኳ ሲወጡ ምግብ በቀደና ነገር አይበሉም። ዝባዲ የሆነ እንዶሚ ምናምን ነው የሚበሉት። እንዲ ምን ነው ራሳችሁን አታሰቃዩ። በዚህ ልክ ለምን የእውነት ነው የምላችሁ። እኔ ልጅቷ በጣም ነው ያሳዘነችኝ። የእውነት በጣም በቃ፣ እዚ ሀገር ማለት ልብስ፣ ጫማ በጣም ርካሽ ነው። ጫማ ሴትዮ የልጅ ሳጥታኝ ነው ይሄን ጫማ የለበስኩት ስትል፣ በጣም ነው እንትን ያልኩት። የእውነት ነው የምላችሁ። እንዴ ስንትና ስንት ብር እያወጣ እቃ እንሰበስባለን አደለም? ለምንለብሰው። በእርግጥ እቃ መሰብሰብ ኮተት መሰብሰብ ጥሩ አደለም። በቃ ውዶቼ እንግዲህ እንደዚህ ያሰቃያት ሰውዬ ቪዲዮን አስገባላችኋለሁኝ ማለት ፎቶውን አስገባላችኋለሁኝ። የሆነች ልጅ ይሄ ነው እንግዲህ እንደዚህ እህታችንን ስብርብር ያደረጋት የአስር አመት ከአስር አመት በላይ ነው እንግዲህ የሰራችሁ ከአስር አመት በላይ የለፋችበትም ንብረቷን ቤቷን ሁሉ ነገሯን ወስዶ ሌላ ሚስት አገብቶ ፏፈሽ ብሎ እየወለደ ምናምን እየኖረ ህይወቱን የራሴን ህይወት ጀመር ያለው ከአሁን በኋላ ሚስት ያደለሽን ብሎ ያሰናበታት የእህታችን ያሰቃያት ባል እንግዲህ ያው አሁን ላይ ፈቷታል። በፎቶ አምጥተውታል፣ አሳያችኋለሁኝ፣ አብረን እናያለን። እንግዲህ የሰውዬ በህግ ቀርቦ ህግ መጠየቅ አለበት። ይህን ሰውዬ የእውነት ነው የምላችሁ። እንዴ፣ እሷስ ለምን አትከሰውም? ለምን በህግ እንትን አትለውም እንዴ። ህግ ማለት ይህን ያክል ስቃይ ያሰቃያትን ሰውዬ ለምን ህግ አይጠይቀውም? ፍትህ ለእህታችን ማለት አለብን። የሆነት ነው ምላችሁ። ጉድ ጉድ ጉድ፣ ይሄ ሰውዬ ተገኝቷል። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሄውና ይሄ ሰውዬ ነው እንግዲህ ይህችን ምስኪን እህታችንን ገንዘቧን፣ ንብረቷን፣ ሁሉ ነገሯን ወስዶ የከለከላት ማለት ነው። እና ሁላችሁም ሪፖስት ሺር ሺር ሺር በማድረግ ለሁሉም የኢትዮጵያ ህዝብ አድርሱት። ይሄ ሰውዬ የወሰደባትን ንብረቷን መልሶ ፍትህ እንዲሰጣት እሷ ማለት ነውና ጥፋትን አምነው ይቅርታ እንዲጠይቃት መደረግ አለበት። ባለበት ቦታ ተገኝቶ ለህግ መቅረብ አለበት ማለት ነው። ሁላችሁም ይህንን ፎቶ ላይ የምታዩ ሰውዬ ነው ሴትዮ እንደዚህ ያደረጋት ለንደሁ፣ በቃ ሼር። አሁን በኋላ ስላልኩ ማለት አልፈለግኩም ነበረ፣ ግን ሁላችሁም ሼር፣ ኮፕሊንክ ሪፖስት፣ ድዊት እያደረጋችሁ ሰውዬው ኢትዮጵያ ውስጥ ያላችሁ በአጠቃላይ ማለት ሰው እንዲያዝ ማድረግ ነው። በቃ ንብረቷ ይመለሳል፣ ወደ ራሷ ትመለሳለች። እሱም ፍትህን በቃ ፍትህ መስራት አለበት። በቃ ለዚህ ሴትዮ ፍትህ ይገባታል። እሷ የዋህነት አታሏት ነው። በቃ የሚወዳት ስለመሰራት ነው እንደዚህ ያደረገችው። ከዚህ በኋላ ሁላችንም ተምረንበታል ማለት ነው። ምክንያቱም ከሚወደን እንጂ ከምንወደው ጋር ላለመኖር ብዙ እንትኖችን ወስደንበታል። እባካችሁ ሸር ሸር በማድረግ ይህን ሰውዬ በቁጥጥር ስር እንዲሁ ልናደርግ በጣም ነው እንግዲህ ውጆች። ይህን ይመስለት ሰውዬው የእውነት ነው የምላችሁ። ሲያዩት በጣም በቃ ላህን የሚፈራ መጠዋ ነው የሚመስለው፣ ግን አውሪ የእውነት አውሬ ይቺን ሚስኪን እህታችንን ደም ባስለቅሶ መቼም አያልፍለትም። መቼም አይለፍልህ። የእውነት በጣም ነው የሚያሳዝነው ሰው አንድ ሰው ሚስኪን ስለሆነ ወይም ደግሞ ምንም አያውቅም ተብሎ በዚህ ልክ እንዴት ሰው ይበድላል? እኔ ማለት አላህ ወድላሂ ነው የምላችሁ ፍርዱን። በተለይ በተለይ እኛ አረብ ሀገር ተሰቃይተን የምናመጣውን ገንዘብ የሚነካ ሰው ፍርዱን በምድር ላይ ያሳየናላል። የእውነት ሳይሞቱ ማየት አለብን። በጣም ብዙዎቹ ደግሞ ሰውን የበደለ ሰው በተለይ በተለይ ሴትን ልጅ የሚያስለቅስ በዚች ምድር ላይ እየተከፈለው ነው። የእውነት ነው የምላችሁ። እባካችሁ ተጠንቀቁ፣ ጥንቃቄ አድርጉ። ወንዶች በተለይ የኛ ወንዶች ለምን ለምን? እንዴ ሰው ሲያለቅስባችሁ እኮ ማዘን አለባቸው። ይህ ሰውዬ በእኔ ምክንያት አለቀሰ፣ በእኔ ምክንያት እንደዚህ ተሰቃየ። በቃ እኔ ነገ ጧት ምንድን ነው የሚያጋጥመኝ? ሰው ናችሁ መቼም። ሰው የሰው ልጅ ተሰባሪ ነው። የሆነ የሆነ ነገር ቢያደናቅፋችሁ እኮ የምትወድቁ ናችሁ እና ይሄን ያክል መንጠራራት ምን ይሉታል? ልጅቷ በጣም በጣም በብዙ ስቃይ ነው ያለፈችው። አስር ዓመት ከአስር ዓመት በላይ አረብ ሀገር ሰርታ በጣም በጣም በብዙ ስቃይ መከራ ያሳለፈች እህታችን በጣም የዋህ እኔ፣ እርግጠኛ ምንም አታውቅም ሁለት ማግባት ይፈቀድለታል ምናምን ምናምን ትላለች ግን ሱብሃን አላ እኔ ማለት አንዳንድ ልጆች ሳታጉ አላህ ይፈቅድለታል ምናምን የምትሉ የሚፈቀድላቸው በሽሩጥ ነው ሽሩጥ አለው ዝም ብሎ አይደለም ማስተዳደር የማይችል ወንድ አንዷንም ማግባት አይችልም እንኳን አይደለም ሁለት ሶስት በሃይማኖታችን እንኳን አይደለም ሁለት ሶስት አንድም አያግባ ነው የሚባለው እኔ ማለት እንደ ሀዲስም የሰማ ነው አንድ ማስተዳደር የማይችል ወንድ ይጹም ነው ማግባት አይፈቀድለትም እና በዚህ ልክ ይፈቀድለታል ምናምን እያለች የዋህ ነገር ናት ለዛም ይመስለኛል በዚህ ልክ የተታለለችው የእውነት ነገር ግን እኛ መማር አለብን በዚህ በምናየው ጉድ ትምህርት መውሰድ አለብን እላችኋለሁም ውድ ሀገሬ ልጆች እንግዲህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ አበረታቱኝ እዚህ ጋር እንግዲህ ምሳ እየሰራሁ ነበር በዛው ለምን ቪዲዮ አልሰራም ብዬ ነው መግሉባ ነው እየሰራ ያለሁት እንግዲህ ውዶችዬ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ሌላው ደግሞ ነገር የምፈልገው ሌላው ነገር ምንድን ነው ኢትዮጵያ ከመግባታችሁ በፊት እንደዚች እንደእህታችን የሆነ ነገር ሲያጋጥማችሁ ተመልሳችሁ ወደ አረብ ሀገር እንዳትሄዱ ምን ማድረግ አለባችሁ መሰላችሁ? ዩቱብ ቻናል ክፈቱ። አረብ ሀገር እያላችሁ በነፃ ዋይፋይ እየተጠቀማችሁ ነው፣ ለምን ዩትዩብ ቻናል አትከፍቱም? እህቶች፣ የባካችሁ ዩቱብ ቻናል ክፈቱ። ገንዘብ ተከፋይ ትሆናላችሁ። የወር ደመወዝተኛ ትሆናላችሁ እየተባላችሁ ነው፣ ለምን አትከፍቱም? የእውነት ብር ይከፍላል ዩቱብ። የወር ደመወዝተኛ ትሆናላችሁ። ኢትዮጵያ ስትገቡ የሳሙና የሚሰጣችሁ የለም የሳሙና የወር ደመወዝተኛ ትሆናላችሁ። ዩቱብ ከፍታችሁ ብትሄዱ ግን በመዳም ዋይፋይ ዩቱብ ቻናላችሁን ብታሳድጉ የወር ደመወዝተኛ ትሆናላችሁ። ኢትዮጵያ ስትሄዱ የመንግስት ሰራተኛ የማይከፈለውን ይከፈላችኋል በዩቱብ ቻናል ብቻ ከሰራችሁበት። ዩቱብ የሚከፍለው ያው ከሰሩበት ነው። ግን እንደው ምንም ይሁን የሆነ የሆነ ነገር እየቀረጻችሁ ሼር ታደርጉበታላችሁ ቢያንስ ቢያንስ ከ አስር ሺህ ብር በላይ ይከፈላችኋል። ከ አስር ሺህ የኢትዮጵያ ብር በላይ ይከፈላችኋል በየወሩ በሁለት ወራ እንደ የራሱ ቢሆንም ምንም ማለት አይደለም። ለሳሙና ይሆናችኋል። ኢትዮጵያ ከመግባታችሁ በፊት የዩትዩብ ቻናል ክፈቱ። የእውነት ነው ምላችሁ። እንደዚህ ገብታችሁ ከምታለቅሱ እንደዚህ ገብታችሁ ዙሪያው ገደል ከሚሆንብን ዩትዩብ ቻናል እየከፈትን በዩትዩብ እንስራ ማለት የሆነ የሆነ ነገር እየቀረጽን ሼር እናደርግበታለን። ስልክ በየእጃችን ሁላችንም አለን። ስልክ ነው የሚያስፈልገው፣ እንግዲህ ሌላ ምንም የሚያስፈልግ ስልክ እና ዋይፋይ ነው። ዋይፋይም ግዴታ የመዳም ዋይፋይ አለ በየቤቱ ያለ ዋይፋይ ሲጀምር የሚኖር የመዳም ቅመም የለም ብዬ ነው የማስበው። በዚህ ሰዓት ስራ እንኳ ስንገባ ዋይፋይ አለ ወይ ብለን ጠይቀን ነው የምንገባው። እና እህቶቼ፣ የእውነት ነው የምላቸው ዩቱብ ቻናል ክፈቱ ከመሄዳችሁ በፊት ወደ ኢትዮጵያ፣ ዩቱባችሁን አሳድጉ በኢትዮጵያ ቁጥር ቻናል መክፈት አይቻልም። እናም ባላችሁበት ሀገር በቁጥራችሁ ቻናል ክፈቱ። ቻናል የመክፈት እንትኑ ደግሞ በጣም ቀላል ነው። በጣም በጣም ቀላል አው እንደሰማችሁት ነው የዩቲዩብ ቻናል መክፈት በጣም ቀላል ቀላል ቀላል ነገር ነው። የዩቲዩብ ቻናል አከፋፈት ብላችሁ ዩቲዩብ ላይ ጻፉ። ሁለት ከሆነ ስልካችሁ በአንዱ ስልክ እያያችሁ በአንድ ስልክ ቻናል ክፈቱ። በጣም ቀላል ነው። አከፋፈቱን ከመጀመሪያዋ እስከ መጨረሻዋ በጣም ብዙ ልጆች ያሳያሉ። እናንተም ተጠቀሙበት። ላለው ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በጣም አመሰግናለሁ ስለምታበረታቱ።